መንፈሳዊ ዓለምን በዋናነት የምንረዳው በራእይና በህልም ብቻ አይደለም። የስ በህልምና በራእይ እንረዳለን፣ ግን ከቃሉ አይበልጥም። ራእይ በጣም ወሳኝ ነገር ነው፣ ግን ከእግዚአብሔር ቃል አይበልጥም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍ አያልፍም። ይሄ ቃል ህልማችሁን፣ ዲስካርድ አድርጉት፣ ናቁት እያልኩ አይደለም። ህልም ስታዩ አምጡት፣ የእግዚአብሔር ቃል ተንበርክካችሁ፣ ጌታ ሆይ ምን ልትለኝ መጽሐፍ ቅዱስ ላይ ህልም ሲያዩ እነ ዳንኤል ምንድን ነው ያደረጉ? ጾም ጸሎት ነው የገቡት ፍቺውን ለመረዳት። ከዛ እኔ ዳንኤል ጾምኩኝ ጸለይኩልና መጨረሻ እንደሚታ ካላት የህልሙንም ፍቺ እግዚአብሔር በሌሊት ራይ ሰጠኝ ይላል። የህልሙን ፍቺ ራሱ በህልም ነው ያገኘ። ምን አድርጎ ያየውን ራይ ጸሎት ጋር ወስዶት። ማለት መንፈሳዊ ዓለም በጣም ትልቅ ነው። ብዙ ቋንቋ አለው። የመንፈሳዊ ዓለም ዋና ቋንቋ ምንድን ነው? የእግዚአብሔር ቃል። የእግዚአብሔር ቃል በውስጣችን በሙላ ሲኖር እግዚአብሔር አምላክ መንፈሳዊ ዓለሞችን በምን ይተነተናል? በፒክቸር በድምጽ፣ ፒክቸርስ፣ ቪዥንስ፣ ድሪምስ ደር ላንጉጅ ኦፍ ዘ ስፒሪት። የመንፈስ ዓለም ቋንቋ ነው። ህል የመንፈስ ዓለም ቋንቋ ነው። ራእይ ግን ዋናው የመንፈስ ዓለም ቋንቋ የእግዚአብሔር ቃል